የሆነ ሰው ዘጋ፣ የሆነ ሰው አራቀ። እርግጠኛ መሆን ያለብን ነገር እንዳልበደል ነው። ያንን ሰው ጸጥ ማለት ነው ይሁን መለማመት ነው። ብዙ ሰው በዚህ ይጎዳል። ሄርሜላ ጋራ በጣም ብዙ እቅዶችን እንዳቀደ፣ ከእሷ ጋራም ለመኖር እንዳሰበ፣ እጅግ በጣም ብዙ ነገሮችን ለማድረግ ከእሷ ጋራ እንግዲህ ዝግጅት እንደጀመረ ነው የሰማ ነው። የጻፈችው መልእክት ወደ ስድስት ወይም ሰባት አካባቢ ነው። ሁሉም ማለት ይቻላል እንግዲህ ለአብርሃም ነው የተጻፉት። የሆነ ሰው ዘጋ የሆነ ሰው አራቀ። እርግጠኛ መሆን ያለብን ነገር እንዳልበደል ነው። ያንን ሰው ጸጥ ማለት ነው ይሁን መለማመት ነው። ብዙ ሰው በዚህ ይጎዳል። ቀደም ብላችሁ የሰማችሁት የሩታ መልእክት ነው እንግዲህ በኢንስታግራም ገጿ ላይ እንደዚህ ብላ አስፈራለች ማለት ነው። የሆነ ሰው ከጎዳችሁ እርግጠኛ ሆናችሁ ማወቅ ያለባችሁ ነገር ያንን ሰውዬ እንዳልበደላችሁ እርግጠኛ መሆን ነው ያለባችሁ። ከዛ ውጭ እንግዲህ መለማመጥ ምንም ጥቅም የለውም። በፍጹም ከናንተ ህይወት ጋር ምንም የሚያገናኝ ነገር ስለሌለው ከነሱ ህይወት እንግዲህ ለመራቅ ሞክሩ ነው የምትለው። እንግዲህ በብዛት ማለት ይቻላል ብዙ የኢንስታግራም አንዳንድ መልእክቶችን እየጻፈች ትገኛለች። በተለይ በትናንትና ዕለት እጅግ በጣም አስገርሞኛል። የጻፈችው መልእክት ወደ ስድስት ወይም ሰባት አካባቢ ነው። ሁሉም ማለት ይቻላል እንግዲህ ለአብርሃም ነው የተጻፉት። አብዛኛው ማለት ይቻላል እንግዲህ ሩታ መመለስ እንደማትፈልግ ወደ በፊቱ ህይወቷ መመለስ እንደማትፈልግ በደንብ ስትናገር ነበረ። እንግዲህ በአሁኑ ሩታ አምርራለች። እንደ ቀልድ እያየ ነው አብርሃም አብርሃም እስከ ዛሬ ድረስ እንግዲህ የማስቀናት ሙድ ላይ ነው ያለው። አሁን እንዳያችሁት ከሆነ በትናንትናው ዕለትም እንግዲህ በተለቀቀው ቪዲዮ እያንዳንዱ ማለት ይቻላል የሚናገርም እያንዳንዱ የሚያደርገው ነገር እንግዲህ ለሩታ የሚመስል ነገር ነው። በተለይ እንግዲህ ከሄርሜላ ጋር እያሳለፈ ያለው ነገሮች እጅግ በጣም ብዙ ሰዎችም ሲቃወሙት ነበረ። የሚያሳየው ነገር በሙሉ ማለት ይቻላል እንግዲህ ለሩታ እንደሆነ ነው ሳየው በተለይ እሷን ለማስቀናት አስቀንቶ እንግዲህ ወደ ቤት እንድትመለስ ወይም ደግሞ ወደ ፍቅሯ እንድትመለስ ወደ ትዳሯ እንድትመለስ ያንን ነገር አስቦ እየሰራ እንደሆነ በግልጽ ያሳያል ማለት ነው። ሰላም ውዴ ቻናል ቤተሰቦች፣ በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በተለይ እንግዲህ በሩታና በአብርሽ ዙሪያ እጅግ በጣም ብዙ መነጋገሪያዎች ተፈጥሯል። በተለይ ደግሞ በትላንትናው እለት ወደ ሌሊት አካባቢ እጅግ በጣም የሚያስገርም መልእክቶችን ስጽፍ ነበረ እንግዲህ ለአብርሃም ያ ምንድን ነው እያለችው ሩታ ምንድን ነው ያሰበችው፣ ወደፊትስ ምን አስባለች፣ የሚለውም በዚህ ቪዲዮ በደንብ አርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ፣ ወደ ጉዳያችን እንግዲህ በትናንትና እለት በተለይ ሌሊት አካባቢ ላይ ነው አብዛኛው ሜሴጆች የጻፈችው ለአብርሃም በኢንስታግራም ገጿ ላይ እንግዲህ ወደ ሰባት የሚሆኑ መልእክቶችን አስፈራለች ከዛም ውስጥ እንግዲህ እጅግ በጣም ብዙ ሰዎችም ሲቀባበሉ የነበሩት አንድ ሁለት መልእክቶች ነበሩ የመጀመሪያው መልእክት እንግዲህ የሆነ ሰው ከጎዳችሁ ከህይወታችሁ በጣም እንግዲህ ጉዳት ካደረሰባችሁ እርግጠኛ መሆን ያለባችሁ ነገር አንድ ነገር አለ። እሱም ያንን ሰውዬ እንዳልበደላችሁት እርግጠኛ መሆን አለባችሁ። እርግጠኛ ከሆናችሁ እንግዲህ ያንን ነገር በተለይ እንግዲህ በፍጹም መለማመጥ እንደሌለባችሁ ያንን ነገር ነው አንስታ በደንብ ስትናገር የነበረው። በኢንስታግራም ገጿ ላይ እንግዲህ ያንን ነገር ለአብርሃም በደንብ አድርጋ ተናግራለች ማለት ነው። እሱ ብቻ አይደለም ሌላ ደግሞ በጣም የሚየርማችሁ አንድ መልእክትም አስፍራለች። በተለይ በጣም እንደተጎዳችሁ የምታስቡ ሰዎች እጅግ በጣም ማሰብ አለባችሁ። በጣም ከዚህ በላይ ትልቅ ጉዳትም ሊደርስባችሁ ስለሚችል ከዛ ጉዳት እንግዲህ እንደምንም አገግሞ ወደ ቀጣይ ህይወት መሻገር የተሻለ ነው። ስለዚህ ሁሌ አዲስ ቀን አለ። ሁሌ የተለየ ቀን ስለሚጠብቃችሁ ነገ ላይ ተስፋ አርጋችሁ መኖር አለባችሁ። የትላንትናው ማንነታችሁንን ዛሬ ላይ መርሳት አለባችሁ። ከተጎዳችሁ በኋላ ህይወት ይቀጥላል፣ ኑሮ ይቀጥላል። ሁሉም ነገር ወደፊት ስለሆነ እንዳታስቡ የሚል አይነት መልእክት ያዘለ አይነት እንግዲህ አንድ ቪዲዮ መለቃ ነበረ። እንግዲህ ሩታ በአሁኑ እጅግ በጣም ጨክናለች በጭራሽ መታረቅ እንደማትፈልግ እንግዲህ በደንብ ያሳያል ማለት ነው። እሱ ብቻ አይደለም አብርሃምም እንግዲህ በትናንትናው ዕለት የማይደረጉ ነገሮችን ሲያደርግ ነበረ። በፍጹም ከሱ አንደበት የወጣው ነገር ብዙ ሰዎችንም እንግዲህ ሊያሳምን አልቻለም። አብርሃም ነው ይህንን ነገር የሚያወራ ብሎ እንግዲህ አብዛኛው ሰው መነጋገር ያደርጎት ነበረ። በተለይ አብርሃም የሚናገራቸው ንግግሮች በተለይ ከሄርሜላ ጋር ሲገናኝ ደግሞ የሚያሳየው ነገር በሙሉ እጅግ በጣም በጣም የሚያሳምም አይነት ነገር ነው። በተለይ ፍቅር ላይ የነበረ የተጎዳ ሰው በፍጹም እንደዚህ አይነት ነገር አያደርግም ብሎም ብዙ ሰውም ሲያነሳ ነበረ። ምክንያቱም እንግዲህ ከሄርሜላ ጋር ሲሆን በፍጹም ረስቶ ነበረ፣ በቃ የሩታ ነገር ጭራሽ ረስቶ ህይወቱን ቀጥሎ እንዳለ ነው የሚያሳየው፣ ማለት ነው አብርሃም እንግዲህ ያው ካሁን በኋላ መታረቅ ይፈልጋል ወይስ አይፈልግም? ብዙዎቻችሁ እየጠየቃችሁ ነው። በተለይ እንግዲህ አብርሃም የሚያሳየው ነገሮች በሙሉ ለመታረቅም የሚጋብዝ አይነት አይደለም። በፊት ላይ በጣም እንዳዘነ አንድ ሁለት ቀን እንግዲህ ቪዲዮ ላይ አሳይቶ ነበረ። ከዛ በኋላ ግን በፍጹም እንግዲህ ተለውጦ እጅግ በጣም ደስተኛ ሆኖ ከሄርሜላ ጋራ እንግዲህ ታይቷል። በተለይ ከሄርሜላ ጋራ በጣም ብዙ እቅዶችን እንዳቀደ ከእሷ ጋራም ለመኖር እንዳሰበ እጅግ በጣም ብዙ ነገሮችን ለማድረግ ከእሷ ጋራ እንግዲህ ዝግጅት እንደጀመረ ነው የሰማ ነው። እጅግ በጣም የሚገርማችሁ ነገር እንግዲህ ሄርሜላ ያሰበችው ትልቅ ነገር እንዳለ እና ካሁን በኋላም አብርሽና ሄርሜላ ብቻ ቪዲዮ ላይ እንደሚካተቱ በተለይ የሄርሜላ ቻናል ላይምና የአብርሽ ቻናል ላይ ተራ በተራ እየለቀቁ እንደሚሄዱ ልክ ከሩታ ጋር የነበረውን ግንኙነት ልክ እንደዛ ተመ መሳሳይ ከሄርሜላ ጋራ ለመኖርም እንግዲህ እንደወሰነ ነው ያንን ነገር የደረሰ መረጃ የሚያሳየው። በተለይ እንግዲህ አብርሃም በዚህ ደረጃ በፍጥነት በሳምንት ሳምንት እንኳን ባልሞላ ነገር ውስጥ እንግዲህ እንደዚህ አይነት ውሳኔዎች ወስኖ ከሄርሜላ ጋራ ደስተኛ ሆነው ይኖራሉ ብሎ መወሰኑ እንግዲህ ብዙዎቻችን ማለት ይቻላል ቅር አሰኝቷል። በተለይ ያው ሩታ ትክክል ናት የሚልም ብዙ ሰው በዝቷል። አብርሃም እንደዚህ አይነት ሰው ነው። አብርሃም እጅግ በጣም ሱሰኛ የሆነ ሰው ነው። በተለይ ሴት ላይ የሚያሳየው ነገር በሙሉ እጅግ ስርዓት የሌለው ስርዓት የጎደለው የሚያደርጋቸው ነገሮች እጅግ በጣም የሚያሳፍር፣ የሚያደርገውም ነገርም እንግዲህ አምኖበት ብቻ ሳይሆን እንግዲህ ፈልጎም የሚያደርግ ስለሆነ እጅግ በጣም ሱሰኛ ነው ብለው በጣም ብዙ ሰውም እየሰደበው ይገኛል። እሱ ብቻ አይደለም ለልጁ እንኳን ትንሽ ያስብም አያስብም እንዴ እስከ ማለት ደረጃ ድረስ ደርሷል። ብዙ ሰው ብዙዎቻችንን እጅግ በጣም ቅር ያሰኘን ነገር በዚህ ሰዓት ያው ሩታም እንግዲህ ለመውለድ በተቃረበችበት ሰዓት ምን አስቸኩለው ወደ ሚዲያ ድረስ እንግዲህ ወጥቶ ከሌላ ሴት ጋራ በተለያየ ቪዲዮ መምጣቱ እጅግ በጣም ያሳፍራል። አትሊስት እንኳን ልጁን ካቀፈ በኋላ የራሱን ኑሮ እንኳን ቢጀምር ምን አለበት ብሎም አብዛኛው ሰውም ያንን ነገር እያነሳ ነው። እንግዲህ በአብርሃምና በሩታ ጉዳይ ላይ አብዛኛው ሰው ማለት ይቻላል በጣም በጣም በጣም አዝኗል። ምክንያቱም ደግሞ አንደኛ ምክንያት ምንድን ነው፣ ይሄ ህዝብ በተለይ ከነሱ ላይ የሚማረው የሚለቁት ቪዲዮ ላይ እንግዲህ ብዙ ጊዜ መጨቃጨቅ አለ፣ ብዙ ጊዜ መጣላት አለ። ከዛም አልፎ እንግዲህ መለያየትም ደረጃ ላይ ደርሶ እሱ ብቻ አይደለም ሌላ ሰውም ግንኙነት መጀመር እንደሚቻልና ትዳር ላይ እንግዲህ ሌላ ነገር ማድረግ እንደሚቻል በተለይ ከሌላ ወንድ ጋራ ወይም ከሌ ሴት ጋራ መሄድ እንደሚቻል በደንብ አድርጎ አሳይቶናል። ስለዚህ እንግዲህ ይሄ ምንም ትምህርት ሊሰጥ አይደለም የተነሱት ወይም ደግሞ የሚነሱት የሚሰሩትን ቪዲዮ በሙሉ ትምህርት ለሰው መስጠት ሳይሆን የራሳቸውን ህይወት ለመግፋትና ወይም ደግሞ እንግዲህ በጣም በሚያስጠላ ሁኔታ እንደዚህ አይነት ነገሮች እንዲለማመድ ለማመድ ብዙ ሰው ይሄንን ነገር ይቻላል ብሎ እንግዲህ እንዲያስብና ትዳሩን እንዲፈታ ፍቅረኛውን ፈቶ ወይም ትዳሩን ፈቶ እንዲንዘ ዘላዘል ለማድረግም የታሰበ ነው ብሎ እንግዲህ ብዙ ሰው ማሳብ አስተያየት ሲሰጥ ነበር። እኛ እንግዲህ በበኩላችን እውነቱን ለመናገር አብርሃም በዚህ ሰዓት የሚያደርገው ነገር በፍጹም አንደግፍም። ምክንያቱም ተለያይተው መኖርም መጀመሪያውኑ መደገፍም ትክክል የሆነ አስተሳሰብ አይደለም። የሚያደርገው ነገር ዛሬ አይደለም ነገ ላይ ይቆጨዋል ብለን ነው የምንናገረው። እርግጠኛ ሆነን የምንናገረው ነገር እንግዲህ ነገ ላይ እጅግ በጣም ጸጸት ውስጥ ይገባል። ስለዚህ ካሁኑ መስተካከል አለበት። አትሊስት እንኳ እንግዲህ ያው የ በኋላ ስርዓቱን ይዞ ወደ ሚዲያም ባይመጣና ከሚዲያም ርቆ ሚዲያ ላይ በግድ እንግዲህ እያመጣ ከሄርሜላ ጋር እያንዳንዱ ነገር ለእኛ ከሚያሳይ ያንን ነገር ረስቶ ከሚዲያ ላይም ጠፍቶ ነገሮች ከተስተካከሉለት ወደ ሚዲያ መመለስ፣ ካልሆነ ደግሞ እንግዲህ ነገሮች መስመር ካልያዙም ሁሉም ነገር ካልተስተካከለ ደግሞ ተረጋግቶ በሚፈልግበት ሰዓት ላይ በአሁን ሰዓት ሳይሆን አትሊስት እንኳን ልጁን ከተወለደ በኋላ ወይም ካቀፈ በኋላ ተረጋግቶ ሌላ ግንኙነት ቢጀምርም ከሄርሜላ ጋራም ከሌላ ሰው ጋራም ህይወቱን መቀጠል ስላለበት ከጀመረ ምንም ማለት አይደለም። በዚህ ሰዓት ግን ተ ገብግቦ እንደዚህ አይነት ስራዎችን መስራቱ እጅግ በጣም ያሳፍራል። ማህበረሰቡንም የሚያስተምር ነገርም ስለሌለው እጅግ በጣም መጠንቀቅና የሚያደርገውን ነገርም እጅግ በጣም አሳፋሪ መሆኑን በደንብ መናገር ፈልጋለሁ። እንግዲህ ውድ የቻናል ቤተሰቦች፣ በተለይ ሄርሜላ የምታሳየው ነገር እጅግ በጣም በጣም የሚያሳዝን ነገር ነው። እሱ ብቻ አይደለም። ሩታ ደግሞ በትላንትና ዕለት የለቀቀችው መልእክት በመጀመሪያ ቪዲዮ ላይ እንዳያ ያያችሁት ነው። እንግዲህ አዲስ ነገር ሲኖር ለእናንተ እናቀርባለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።